በወልድ በመንፈስ ቅዱስም ግንቦት 19። በዚች ቀን ከአባ መቃርስ ገዳም ቅዱስ አባት ቀሲስ ይስሐቅ አረፈ። ይህም አባት ከምስር ታናናሽ ቦታዎች ከአንዲት ቦታ ነው። ወላጆችም ድሆች ሲሆኑ ግን በበጎ ስራ ባለጸጎች ናቸው። አረጋውያን መነኩሳትም የእጅ ስራቸውን ሊሸጡ ወደ ምስር በሄዱ ጊዜ ተከትሏቸው ወደ አስቄጽ ገዳም መጥቶ ሲያገለግላቸው ኖረ። በቀንበራቸው ተጠምዶ ታላቅ ተጋድሎን ተጋደለ። በዘመኑም ሁሉ ከቶ ምንም ጥሪት አላደረገም። እንደ አባቶቻችን ሁለት ልብሶችን ለምን አልገዛህም ሲሉት፣ እርሱም እኔ እስከ ዛሬ ሕዝባዊ ነኝ፣ በዓለም ሳለው ሁለት ልብስ የለኝም ነበር ብሎ ይመለስላቸዋል። ሁለተኛም አባቶቻችንም እኮ ሰሌንና ማቅ ይለብሳሉ፣ ለእኛም አንድ ልብስ ይገባናል። ይህ አይበቃንም? ምን አላቸው። ሁልጊዜ የሚያለቅስ ሆኖ ለምን ታለቅሳለህ? ብሎ በጠየቁት ጊዜ ወላጆቼ ሙተውብኝ ድሃደግ አድርገውኛልና ይላቸዋል። ከምግቡም የማዕጠንት አመድ ጨምሮ እየበላ ብዙ ዘመናት ኖረ። ከዚህ በኋላ ጭንቅ በሆነ ደዌ ተይዞ በታመመ ጊዜ ከወንድሞች አንዱ ምግብ ሰርቶ አመጣለት። እርሱም ከቶ አልቀመሰም። ያም ወንድም ይህ ጥሩ ምግብ ነው፣ ለበሽታ መድኃኒትነት አለውና በላ ብሎ ብዙ ለመነው። እርሱም ወንድሜ ሆይ እመነኝ እኔ በዚህ ደዌ ውስጥ 30 ዓመት እኖር ዘንድ ወዳለሁ ብሎ መለሰለት። በዕድሜውም በሸመገለ ጊዜ፣ ትሩፋቱና ጽድቁ በበዛ ጊዜ ቅስና ሾሙት ዘንድ አረጋውያን ተሰብስበው ተማከሩ። እርሱም ከእርሳቸው ሸሽቱ ከተዘራ ማሳ ውስጥ ገብቶ ተሰወረ። እርሱንም እየፈለጉ ዞሮታ አገኙትም። ይቺንም ማሳ አልፎ ከዳሯ ተቀመጡ ጥቂት ሊያርፉ። ከእርሳቸውም ጋራ አህያ ነበረ፣ ወደ ማሳውም ሮጦ ገብቶ ይህ አባት በተሸሸገበት ቦታ ቆመ። አህያውን ሊያስወጡትም በገቡ ጊዜ ያን አባት አገኙት። ደግሞ እንዳይሸሽ ሊያስሩት ፈለጉ። አሁንስ አውቂዋለው፣ የእግዚአብሔር ፍቃድ እንደሆነ አላቸው። ከዚያም አብሯቸው ሄዶ ቅስና ሾሙት። ከዚህ በኋላም ተጋድሎን ለአረጋውያን መታዘዙን ጨመረ። ወጣቶችንም በጎ ስራ ያስተምራቸዋል፣ ሰምታችሁ የምትታዘዙ ሁኑ ከትሩፋት ሁሉ ይህ ይበልጣል ላላቸው። የሚያርፍበትም ጊዜ ሲደርስ ከእሱ በኋላ የሚሰሩትን እንዲያስተምራቸው በዚያ ገዳም ያሉ ጎልማሶች ጠየቁት። በጠየቁት ጊዜ እንዲህ አላቸው በገዳሙ ውስጥ ጸንታችሁ እንድትኖሩ እኔ ስሰራ ስታየኝ እንደነበረ እናንተው እንዲሁ በፈቃዳችሁ ስሩ። እኛ አባቶቻችን ባረፉ ጊዜ አዝነን አልቅሰን ነበረ። እንደሚሰሩትንም በሰራን ጊዜ ከእነርሱ በኋላ ተጽናንተን በገዳም የምንኖር ሆን። ያንንም እያለ በፍቅር በሰላም አረፈ። የህይወት አክሊልንም አገኘ። ለእግዚአብሔር ምስጋና ይሁን። እኛንም በጻድቁ ጸሎት ይማረን፣ በረከቱም ትድረሰን ለዘላለሙ አሜን። በዚችም ቀን ኃይለኛ ተጋዳይ ቅዱስ ኤስድሮስ በሰማዕትነት አረፈ። ይህም ቅዱስ ከእስክንድሪያ ሀገር ከከበሩ ከቤተ መንግስት ወገኖች ውስጥ ነው። አባቱም በብዙ ሰራዊት ላይ የተሾመ መኮንን ነው። ስሙም በደላኦን ነው። የእናቱም ስም ሶፊያ ነው። ሁለቱም ከክርስቲያን ወገኖች ናቸው። ይህንንም ቅዱስ በለሉት ጊዜ ኤስድሮስ ብለው ሰየሙት። ከብዙ ወራት በኋላ ከሃዲ ንጉስ ዲዮግልጥያኖስ የሚያደርገውን የኃጢአት የበደልን ብዛት ባየ ጊዜ እርሱ ከመንግሥት ታላላቆች ውስጥ ስለሆነ ምስፍናውን ትቶ ከሚስቱና ከልጁ ጋራ ገለል አለ። ስለ ክብር ባለቤት ጌታችን ኢየሱስ ክርስቶስ ስም መጻተኞች በመሆን ከዚህ አላዊ ንጉሥ ፊት ሸሽተው ሳሙኤል ከሚባል ሰው ዘንድ ተሰባስበው በገዳም ተቀመጡ። ከዚህ በኋላ ለጣዖታት እንዳይሰግዱ ከንጉሱ ሸሽተው ስለተሰወሩ ከሃዲያን መጥተው በንጉሱ ዘንድ ነገር ሰሩባቸው። ወዲያውኑ አምስት መቶ ጭፍራ ልኮ ከፊቱ አስቀረባቸው። ከእርሱ ዘንድ በመገለላቸው ንጉስ ጠየቃቸውን። እርሱም እንዲህ አሉት፣ የክብር ባለቤት ክርስቶስን በተውኮ ጊዜ ተውነህ ታላቅ ስንፍና አድርገሃል ስትሃል እና በሰማ ጊዜም ተቆጥቶ የበደላዋንን አንገት ይቆርጡ ዘንድ አዘዘ። የሰማዕትነት አክሊል አገኘ። ቅዱስ ኤስድሮስ ግን ይመከር እንደሆነ ብሎ አሰረው። ያን ጊዜ አስራ ሁለት ዓመቱ ነበረ። ከጥቂት ቀን በኋላም በአንገቱ የብረት ዛንጅርና ገመድ አስገብተው ከንጉሱ ፊት አቀረቡት። ንጉስም አልፈራሃምን ልብህስ ለመመለስ አልመከረምን ብሎ ጠየቀው። እርሱም እኔ ቀናች የሞኑትን ትቼ ወደ ስህተት አልመለስም አለው። ያን ጊዜ አራቁተው ከምሰሶ ላይ ሰቅለው ደሙን እንደ ውሃ ስትወርድ እንዲጨምሩት ንጉሱ አዘዘ። እናቱ ሶፊያም ከደሙ ወስዳ በንጉስ ፊት ላይ ረጨች። እንዲህም አለችው ከሰው ሁሉ አንተ የተረገም ክነ እንዲሁ እህቱ አፎሚያም ደንጋዮችን አንስታ ንጉሱንና መኳንንቶቹን ወረወረችባቸው። ንጉስም ተቆጣና ከወገባቸው መካከል እንዲቆርጧቸው አዘዘ። ቆርጧቸውም ምስክርታቸውን ፈጽመው አክሊንም አገኙ። ቅዱስ ኤስድሮስም ተሰቅሎ ሳለ በእናቱና በእቱ ላይ የሆነውን ይመለከት ነበረ። በወገቡም ላይ የእሳት ፍም ደፉበት። ደግሞም ሁዱን ሰንጥቀው አንጀቱን አወጡ። በተራራ ላይም ጣሎት። የሰማይ ወፎች እና የዱር አራዊት አልቀረቡትም። መሬታችንም ከሞት አስነስቶ እንደ ቀድሞ ሕያው አደረገው። ከዚያም ሄዶ በንጉሱ ፊት ቆመ ንጉስም። ከብረት አልጋ ላይ አውጥተው ከበታቹ እሳት እንዲያነዱ አዘዘ። ሁለተኛም በብረት ላይ አስተኝተው አንጀት ውስጥ ይፈስ ድረስ ፈጩት። ከዚህም መድኃኒታችን አስነሰው። ደግሞም ሁለተኛ ከስምንት መቶ ነፍስ ጋራ ሰቀሉት። ያን ጊዜም መድኃኒታችን አድኖ አስነሰው። ንጉሱም አይቶ በበሬ ቅርጽ በተሰራ ብረት ውስጥ አስሮ በረም ድኝና ዝፍት ጨምሮ ከበታች እሳት እንዳነዱ አዘዘ። ከጥቂት ቀን በኋላ ራሱን ይቆርጡት ዘንድ አዞ ቆረጡት። ያን ጊዜም ጌታችን ከሞት አነሳው። ንሆ ሲያስነሳው ሶስተኛው ነው። ደግሞ ከዚህ በኋላ እጅግ ከባድ የሆነ ደንጋይ በአንገቱ አስረው ወደ ባህር ጣሉት። ወዲያውኑ የመላእክት አለቃ ቅዱስ ሚካኤል አውጥቶ ከንጉሱ ፊት አደረሰው። ንጉሱም በከተማ መካከል እንዲሰቅሉት አዘዘ። እንደዚህም ተሰቅሎ ሞተ። የክብር ባለቤት ጌታችንም አስነሳው። ይህም ሲያስነሳው አራተኛ ጊዜ ነው። ከዚህም ለአንበሶች ጣሉት። እግዚአብሔርም ነቢይ ዳንኤልን እንዳዳነ አዳነው። ከዚህም በኋላ በየጥቂቱ ቆራረጠው እንዲከትፉትና በእንቅብ ሰብስበው ወደ ባህር እንዲጥሉት አዘዘ። አሽከሮቹም እንዲሁ አደረጉ። ያን ጊዜም የክብር ባለቤት ጌታችን ከሚካኤል እና ከገብርኤል ጋር መጥቶ በባህሩ ዳር ቆመ። ከዚያም አውጥቶ አስነሳው ያለምንም ጉዳት ይህም ከሞት ሲያስነሳው አምስተኛ ነው። ንጉሱም በአፈረና የሚያደርገውም በተሳኑ ጊዜ ከወገኖቹ ጋራ ተማክሮ በዚህ ተቀዩ ዘንድ እጅና እግሩን አስሮ ወደ ሰሎንቅያ ሀገር ላከው። የሰሎንቅያ አገረ ገዥም አስቀድሞ ስለሚያውቀው ከቅዱስ ኤስድሮስ ጋራ ቸርነትን ራይን አደረገ። ንጉስም ሰምቶ ተቆጠ። ያንንም መኮንን እንዲያመጡ ታዘዘ። ቅዱስ ኤስድሮስንም ወደ እርሱ መልሶ በእስር ቤት በረሃብና በጽም አኑሮ ቅዱስም በእስራቱ መጠን ታላላቅ ድንቆች ታምራት እያደረገ በሽተኞችን ሁሉ አዳነ። በዚህም በግንቦት 19 ቀን በስድስት ሰዓት ከከተማ ውጭ እንዲሰቅሉት ንጉስ አዘዘ። አየርም መላእክትን ተመላች። የክብር ባለቤት ጌታችን ኢየሱስ ክርስቶስም ብዙዎች ቃል ኪዳኖችን ከእርሱ ጋር አደረገ። ያን ጊዜም ነፍሱን አሳለፈ። በማይጠፋ መንግስተ ሰማያትም የሰማዕትነት አክሊል ተቀበለ። በተጋድሎም የኖረባቸው አስራ ሁለት ዓመቶች ናቸው። ለእግዚአብሔር ምስጋና ይሁን። እኛንም በአመላጀ ትኑር ይማረን። በረከቱ ከእኛ ጋር ትኑር ለዛለሙ አሜን። በዚች ቀን ከቅዱስ ኤስድሮስ ጋር ስምንት መቶ አምስት ሺህ ሰባት ሰዎች በሰማዕትነት ሞቱ። በረከታቸው ትድረሰን ለዛለሙ አሜን። በዚችም ዕለት የዓለም ብርሃን የሆነ አበ ዮሴፍ አረፈ። ይህም ቅዱስ ያዩትና የሰሙት እስቲ ያደንቁ ድረስ በአባቱ ቤት ሳለ የዚህን ዓለም ጥበብ ሁሉ ተማረ። የቤተ ክርስቲያንንም መጽሐፍት ተረጎመ። ከዚህም በኋላ ዲቁና ሾሙት። የነፍሱንም ድህነት እግዚአብሔር በወደደ ጊዜ ብርሃናዊ መልአኩን ሚካኤልን ላከለትና፣ ዮሴፎይ ይህን ኃላፊውን ዓለም ተወደዋለን? አስጸያፊ አይደለምን በውስጡ ያለው ሁሉ አለው። ከዚያችም ጊዜ ጀምሮ እርሱ የመረጦም መንገድ ይመራው ዘንድ እግዚአብሔርን እየለመነ ጾምና ጸሎት ጀመረ። ከወለቃ አውራጃ ስሙ አባ ዘካርያስ የሚባል ነበረ። እርሱም የዮሴፍ ዘመዱ የሆነ በጭልታም ዮሴፍን ወስዶ የምንኩስና ልብስ አለበሰው። ወደ ትግራይ ምድር ወሰደው እና በዚያ ተግባር ዕድ ለምንኩስና ስራ የሚገባ መጽሐፍትን ስፌት ተማረ። ከዚህም በኋላ ወደ በረሃ ዱር ገብተው የእንጨት ፍሬ እየበሉ ከዝሆኖች ከአንበሶችና ከዘንዶች እየተፈተኑ በየአይነቱ በሆነ ተጋድሎ በመድከም ኖሩ። በጽድቃቸውም ኃይል ብዙ ተአምራትን አደረጉ። አባ ናትናኤልም የጋለ ምንቸት በመሃል እጁ ይዞ በመነኮሳቱ ፊት ዞረ። አባ ዮሴፍም የሚያበስሉበት ማሰሮ በተሰበረ ጊዜ ወጡ እንዳይፈስ አገናኝቶ እንደ ቀድሞ አደረገው። ገብርሄርም ህዝባዊ ሲሆን በሞተ ጊዜ ሊያጠምቁት ሲሉ ጌታዬ ኢየሱስ ክርስቶስ ኤጲስቆጶስነትን ሾሞኛልና እኔ በእጄ አጠምቃችኋለሁ አላቸው። እሊህም ቅዱሳን የትሩፋታቸውን እና የጽድቃቸውን ያማረ ስራቸውን ሁሉ አሳዩ። ከዚህም በኋላ አባ ዮሴፍ ወደ ጳጳስ ወሰዱትና ቅስና ተሾመ። አባ ዘካርያስም ባረፈ ጊዜ አባ ዮሴፍ ወደ ሌላ ገዳም ሄዶ ሳይቀመጥ ቆሞ አርባ ዓመት አርባ ሌሊት ጾመ። ከድካም ጽናትም በወደቀ ጊዜ ቅዱስ ሚካኤል መጥቶ አነሳው። ሁለተኛም ከገደል አፋፍ እጁን ዘርግቶ ሳይሰበስብ አርባ ቀን አርባ ሌሊት ቆመ። ሰይጣንም መጥቶ ወደ ቆላ ወረወረው። የመልአክት አለቃ ሚካኤልም ተቀብሎ ወደ መቆሚያው መለሰው። ደግሞም ከሌንጋይ ዋሻ ውስጥ ገብቶ አርባ ቀን አርባ ሌሊት ያለ መብልና ያለ መጠጥ ኖረ። ሰይጣናትም ወደ እርሱ እየመጡ በየራሳቸው ምታት በማሳየት ያስፈራሩት ነበር። መላእክትም ያበረታቱትና ያጸኑታል። ናላው በአፍንጫ ውስጥ ይፈስ ድረስ በየእልፍ እልፍ እየሰገደ ኖረ። ከዚያም የትግራይን አውራጃ ሁሉ ዞረ። ወደ ሰሜንም ምድር ተሻግሮ ከያሬድ መቃብር ጋባ በደጃፉም ላይ ተቀርጾ አግኝቶ አንቀጸ ብርሃን ተማረ። ሲመለስም ሽፍቶች አግኝተውት በድንጋይ ወገሩት፣ በበትርም ደበደቡት፣ በጦርም ወቅተው ጥለውት ሄዱ። አምላክን የወለደች እመቤታችን ቅድስት ድንግል ማርያም ወደ እሱ መታ አዳነችው። አንዲት ቀንም የሴት በደን አግኝቶ በላያ በማተበው ጊዜ ተነሳች። ወደ ኢየሩሳሌም ሶስት ጊዜ ሄዶ ከከበሩ ቦታዎች ተባርኳል። ወደ አባቶቻችን ሐዋርያት መቃብርም እስከ ሀገረ ባርቶስና ሕንደኬ ደረሰ። ውሃው ከመላበት ወንዝም በሚደርስ ጊዜ በላዩ አማትቦ እንደ የብስ በእግሩ እየረገጠ ይሻገረዋል። አንበሶች እና ነብሮች ይከተሉታል። ምግብ ባጡ ጊዜ ደንጋዩን ባርኮ ሥጋ አድርጎ ይሰጣቸዋል። ከዚህ በኋላ ወደ አባታችን ተክለ ሃይማኖት ገዳም ደብረ ሊባኖስ ሄደ። ከአባት ወልደ መድኅንም እጅ አስኬማ ተቀበለ። አባት ወልደ መድኅንም ሊፈትነው ወዶ ሰባት የጽድቅ ቅርንጫፍ ሰብሮ ትከለው ብሎ ሰጠው። በተከላቸውም ጊዜ ወዲያውኑ በቅለው አደጉ፣ እስከዛሬም አሉ። ብዙዎችም ወደ እርሱ መጥተው በእርሱ እጅ መነኮሱ። በእግዚአብሔር አብና አምላክም በወለደች በቤታችን ድንግል ማርያም ስም በአነጻቸው አብያተ ክርስቲያናት በአንድነት ኖሩ። በአንዲት ዕለትም እመቤታችን ቅድስት ድንግል ማደም ዕጣንን ሰጠችውና ከ24ቱ ካህናተ ሰማይ ጋር የአሸናፊ እግዚአብሔርን መንበር አጠነ። ብዙ ጊዜም ወደ እርሱ ሐዋርያት እየመጡ ይባርኩታል። በአንዲት ዕለትም ነብር ከእናቱ እጅ ሕፃንን ነጥቆ ወሰደ። በአባ ዮሴፍም ስም በማጸነችው ጊዜ በሶስተኛው ቀን መለሰላት። ለልጆቹም ገንዘብም ሆነ የእንስሳት ጥሪት እንዳያደርጉ፣ ስጋ እንዳይበሉ፣ የወይን ጠጅ እንዳይጠጡ፣ ትህትናን ቅንነትን እንዲማሩ፣ ከንቱ ነገር ቧልትን እንዳይናገሩ፣ በቤተክርስቲያን ውስጥ እንዳይስቁ፣ ይህ ሁሉና የመሳሰለውን ስርዓትን ሰራላቸው። ከዚህ በኋላም ሩጫውን በፈጸመ ጊዜ በሰላም በፍቅር አረፈ። ደብረ ታቦር ብሎ በሰየማት ቤተክርስቲያንም ተቀበረ። ከእርሱም ቁጥር የሌላቸው ድንቆች ተአምራቶች ተገለጡ። ለእግዚአብሔር ምስጋና የሆነ እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዛለሙ አሜን። በዚችም ዕለት የከበረ አባት አባ ዓቢየ እግዚእ መታሰቢያው ነው። በረከቱም ከእኛ ጋር ለዛለሙ ትኑር አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም ግንቦት ሀያ በዚች ቀን